ሳቄ ቀደመ። ሰላም ይቅርብልኝ። ኤልሳ ተረጋግተሽ ቪዲዮ ስሪ። ተረጋግደ ወደ ራስሽ ተመለስሽ ቪዲዮ ስሪ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻላችሁ አላ ማለት ነው። ገና አስቀድሞ ነው ሳቄ የቀደመኝ። እንግዲህ ቤተሰቦቼ ቻሉት የኔ ነገር፣ እንደምታውቁት የመሳቅ እንትን አለብኝና በጣም ይቅርታ ያልኩኝ። አሁን ቪዲዮ ሰራላችኋለሁ ማለት ነው። ይህን ቪዲዮ ምንድን ነው እንግዲህ እነሱ ማያንም ታውቋችኋላችሁ፣ እንደ ሀዩንም እንግዲህ እነ ሰሂዶንም ታውቋቸዋላቸው ማለት ነው። እንግዲህ ሰሂዶ ከዚህ በቀደም ታውቃላችሁ፣ ልጅቷን አብሮ አደጌ ናት ምናምን ብሎ ኢትዮጵያ በሄደ ሰዓት ፕራንክ አድርጓል። በዛ ፕራንክ ቪዲዮ በህኪና ጠጣለሁ፣ ዲቶ ልደግማለሁ እያለች እንግዲህ በግድ እንዲያገባ ትሆናለች ማለት ነው። እንግዲህ ካገባት በኋላም ሳዲ አልፈቀደችም። ማነውኮላ ብዛት አይዞሽ፣ ገለች ወደ ራስሽ ተመለሽ እንግዲህ በዚህ ቪዲዮ አስማያ አልፈቀደችም ማለት ነው እንግዲህ። ሱማያ ስትፈልግ ጎንደር፣ ስትፈልግ አዲስ አበባ፣ ስትፈልግ የመን ያው እንግዲህ ስታንከራትተው ኑር አለች። ያው አንዳንድ ጊዜ ፍቅር እንደ ሰይዶ ከሆነ አሜዚንግ በጣም ደስ ነው የሚለውና እንግዲህ ያው አንዴ ውልቅ ጎንደር፣ አንዴ ወደ ባህር ዳር፣ አንዴ ደግሞ ወደ ሐረር ናዝሬት ሬዲዮ ምናምን እየተሽከረከረች በጣም ጀግና ልጅ ናት። በነገራችን ላይ ሳላደንቃት አላልፈም። በጣም ጎበዝ ናት። በነገራችን ላይ ጎንደሬ ናት። ጎንደሬ ስለሆነች ሶማያ እንግዲህ ሶማያ ጎንደሬ ስለሆነች ላም ወደ ዘረኝነት እንዳትወስዱት። እንግዲህ በጣም ጀግና ልጅ ናት። ሁለት ልጅን ይዛ ከሀገር ሀገር ሀገር ሀገር ሀገር እያንከራተተችው ትገኛለች። እንግዲህ ስማያዬ፣ የኔ ንግስት በርቺ፣ ጠንግሪ እንግዲህ ያው ወደ ልጆች አባት እንደምትመለሽ ተስፋ አደርጋለሁ። ምንም ቢሆን ምንም ወልዳችኋል፣ ከብዳችኋል፣ ብዙ ነገር አሳልፋችኋል። እንግዲህ ለሱም ብለሽ እምነትሽን እንደገለጽ እንደቀየርሽ እሱም ቪዲዮ ላይ ተናግሯል ማለት ነው። እና ውድዬ፣ በርቺ። እኔ ምንም አልልም በእምነትሽ ጉዳይ ማለት ነው። ግን ጀግንነትሽን በዛ ላይ ደግሞ ትግስት ሽን ሳላደን ቀረፍ ሞይ ማጋድ በጣም ትግስተኛ ናት። በጣም እነሱ እንኳን ከጓደኞቿ ጋር ሆኖ እየሰደቧት እንደዛ እያዋረዷት እንኳን እሷን ምንም አይነት መልስ አትናገርም ማለት ነው እና ሰይዱን በጣም እንደሚወዳት በጣም እንደሚያፈቅራት ነው እዚህ ላይ የሚያሳየው። እንግዲህ አይታችሁት ከሆነ እሷ እንኳን ልጆችን ይዛ ያልሄደችበትን ገጠር ነው እሷን ፍለጋ ሄደው ማለት ነው ልጆችን ፍለጋ ብሎ። እሷ እንግዲህ ቤተሰቦቿቸው ጋር ሁና ቪዲዮ ስትሰራ አይታችኋታል። እናቷም መለኩሴ ናት እህቷም ደግሞ ክርስቲያን ሁኚ ወደ ነበርሽበት ተመለሽ ነው ያለችው። ብቻ ቪዲዮ ሰርታለች እና አሚዚንግ ሱባያ በጣም ጀግና ናት። ሁለት ልጅን ያክል ይዛ በዚህ አሁን ባለበት ወቅት ላይ ኢትዮጵያ ባለችበት ወቅት ላይ እንግዲህ ታውቅታላችሁ ኢትዮጵያ ምን ውስጥ እንዳለች ማለት ነው። እንደዛ ከዛ ከዛ እያንከራተተች እንግዲህ ዘማያ ከዚህ ስትለው ከዛ ከዛ ስትለው ከዛ ከዛ ስትለው ከዛ እየዞረች ነው ማለት ነው። እንግዲህ ያው የራሳቸውም የሆነ ነገር አለ ማለት ነው። እና ወደ ዋናው ጉዳይ ስንገባ ናዝሬት ነኝ ያለውት ወይም ደግሞ ድሬዳዋ መሰለኝ ድሬዳዋ ነኝ ያለውት እና ወደ ድሬዳዋ አለችው ያ ማለት እንዲገናኙ ፈልጋ ሳይሆን ጎንደር ውስጥ እንዲወጣ ስለፈለገች ነው። እሷ ከዛ ወደ አዲስ አበባ እንዲመጣ ስለፈለገች ነው። የልጅ አባቷም እንዲሞትባት ስላልፈለገች፣ እንዲሞትባት ሳይሆን ያው ባለው ምክንያት አማራ ክልል ላይ ያለውን ፈተና እና ስቃይ ታውቁታላችሁ እንኳን አማረኛ ኮል ከፍ ያለ ሰው እዛ ቀርቶ ተወልደን ያደግን ሰዎችም እንደባብ ባብ እየተቀጠቀጥ ነው። ለነገሩ ምንም አልሆነም እናቴ የኛን ያክል ነፃነት እንኳን ከኛ የበለጠ ነፃነት ነው አገንቶ የመጣ በነገራችን ላይ በዚህ አይነት እኛ ጎንደሬዎች እንግዳ ለማስተናገድ አሜዚንግ ነን ለማለት ያክል ነው እና ወደ ዋናው ጉዳይ ስገባ እንግዲህ ሶባያ ድሬዳዋ ነኝ ያለሁት ወደ ድሬዳዋ እና ብላ መልዕክት ላከችበት እሱ መጣ። ከዛ በኋላ እንግዲህ ሀዩ ወደ ሱማያ አትሄድም ብላ ይቻሮጊ ይቺ ሰላቢ ብላ ስትሰድብ እሱም ደግሞ ይዞ በቆም በመቀበቶ እርር አድርጎ ገረፋት። ከዛ ከገረፋት በኋላ ድንግል ይመልሳለች ፍታኛለችው አልፈታም ሲላት ካልፈታኝ ደግሞ ማነው? ፍታኝ አለችው። እፈታሻለሁ አላት ማለት ነው። በቃ ከኔ ምንድን ነው የምትፈልጊው? ሲላት ፍቺ ነው የምፈልግ ስትለው እፈታሻለሁ አላት ማለት ነው። ከፈታሻለሁ ስትላት ምን እፈታሻለሁ ከፍታኝማ ድንግሌን መልስ አለችው ማለት ነው። አይዞሽ ገለቴ ይመለሳል፣ ድንግልናሽን ይመልስልሻል። አይዞሽ ገለቴ ድንግልናሽን ይመልስልሻል። ይታበጡ ነው። ሰይር ደግሞ እንደ እህትነት መመክር ነገር ቢኖር አማችን የሰውን ድንግልና መልስ ጌጣ፣ በዛውም እንዴት እንደሚመለስ እያስረዳችሁን በዛውም ድንግልና እንዴት እንደሚመለስ እያስረዳችሁን ማለት ነው ቤተሰብ። ከነኝ ጋር መልስ እንግዲህ እራቁታችንን ሆነን የቀረጽኩት ቪዲዮ አለ፣ ሚዲያ ላይ ለቀዋል ነው ብላለችና፣ አደራህን ድንግልና መልስ ተብላለችና፣ ስትመልስ እንዴት እንደምትመልስ እያስረዳ ያለ። ኧረ እንደውም ሰው ሁላ ልጅ ነው። ጋይስ፣ እንደው አሁን እንደው ይሄ ትዳር ነው አዳር ነው። አልገባኝም። ቆይ እንዴት እንዴት እንዴት የሚያስቡት እኔ አስተሳሰባቸው ለራሱ በጣም ነው የሚገርመኝ። የምር ማለት ነውና አይተን እንመለስ። ቪዲዮ ሲፌት ሲፌት ማለት ነው። አሁን ምን ፈልጊው ምንድን ነው አንቺ ፍቺ? አልሐምዱሊላህ፣ ተገላገልኩ። እንደውም ከአንቺ ከመጣ ፍትህ ታደርገሽ እናትዬ፣ አልሐምዱሊላህ አልሐምዱሊላህ ይከበር ከመጣ መጣ። ዛሬ አልፈታሽ ጭራሽ እና አግኝቼ ነው ምን ትሆኚ ከራሽ ከመጣማ አልሐምዱሊላህ ነው ጭራሽ እና ከዛን እንደማይመለስ ስለምታውቂ ነው። እሱም አይመለስም፣ እንደማይመለስ ላወቅሽ ነው ነው። ከሆነ ደግሞ ቀረስኩ ካለ ራሴ ምን ለማድረግ ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ የደበቅሽ የቀረጽሽ ነው። ይሄንን ቪዲዮ በትለቂ። እኔ እኮ ወንድ ነኝ። የምትጎጂው ራስሽ ነሽ። ልቀቂው። ለቃለሁ ለቃለሁ። እኔ ለማድረግ ምንም አሁን ራሱ እንዲቀጥቅጣ ጉዶኛለሁ። እኔ አልለቅም። ቪዲዮቹን ቀርፅሽ ትለቂያለሽ። እርቃናችንን የምትጎጂው እኮ አንቺ ነሽ። እኔ ወንድ ልጅ ነኝ።

ሰውላ ጤና የለውም እግዚአብሔርን እና እናንተ በሰው ትዳር በገቡ ሰዎች ግን ጤንነታችሁ ያሳስበኛል። ጤንነታችሁ ያሳስበኛል። አሁን እኔ ታዩ ሌላ ሌላ ይቀርና የተዋለደ ሰው የፈለገ ቢበዳደድ የፈለገ ነገር ቢሆን ምንም ተጨካክኖ ተጨካክኖ አይቀርም። ተጨካክኖ አይቀርም። የተዋለደ ሰው ወይ አንደኛው ካልሞተ በስተቀር ወይ ደግሞ አንደኛው በህይወት ከሌለ በስተቀር ተጨካክኖ አይቀርም። ገብቷቸዋል አይደለ? ለምሳሌ አሁን የወለደ ሰው እና የወለደ ሰው ይጨካከናል ማለት። ለምሳሌ አንድ ሰው ከወለደ ያ ሰው በቤተሰቦቹ መጠላት ካለ በቤተሰቦቿ ላይ መጠላት ካለ እሱ ከሞተ ቤተሰቦቹ ጋር ወይም ደግሞ ከቤተሰቦቹ ጋር እንዳልነበር ሊሆን ይችላል። እንዳልተፈጠረ ሊፈጠር ይችላል። እሱ ከሌለ በህይወት ከሌለ ማለት ነው። እሱ በህይወት ካለ ግን የወለደ ሰው ነው የግድ ያም ልጁን ማግኘት ስለሚፈልግ እሷም ደግሞ ልጇን ማግኘት ስለምትፈልግ የግድ የግድ እንኳን እያቀራችሁም ቢሆን ታወራታላችሁ። ሳትወድ በሉዱ ማለት ነው። ገብሰች አለ አይደለ ግን ምናልባት በዚህ የሆነ ሰው ግን የሆነ ነገር ላይ ከተፈጠረ ግን ያ ሰው ካፕ ሊያደረገ ይችላል ማለት በቃ ሊያቆም ይችላል ከቤተሰቦቹ ጋር ምንም እንዳልተፈጠረ እንደማይታወቅ ሰው በቃ ሊቆም ይችላል። ገብቷቸዋል አለ። ግን ከመሀል የምትገቡት ሰዎች ግን ጤንነታችሁ ያሳስበኛል። አሁን ይቺ ልጅ ተሞጣሞጠች፣ ተሞጣሞጠች፣ ተሞጣሞጠች አብረ ሀዩ ጋር ይዞ በጥፊ ላስ ሲያደርጋት ጥላት ሮጠች። ይችኝ አይቱ እወዳለሁ፣ እወዳለሁ ምናምን እያለች ተመልሳ መንበርከቅ ጀመረች። ለምን ስለሚያጮላት ማለት ነው። አንዳንድ ጊዜ ወንድ ልጅ መማታት አለበት። የምሬ ነው የምላችሁ። መማታት ግድ ነው። ባሎች እየ አዳሞች እዚህ ጋር ካላችሁ ሚስቲቱ ጥፊ አንዳንድ ጊዜ ጥፊ ያስፈልጋታል። የምር በላ እና ቤተሰቦችዬ ንግስቱ ሶማያ በዚህ ሁኔታ አስከብሯታል። እንግዲህ ድንግል መልስ ተብለሃል። ድንግል መልስ፣ ድንግል ስትመልስን እያሳየህን ማለት ነው። እንደምን እንደማደርግ አላውቅም። ጋይዞች፣ ይህ ሳቀ እየቀደመኝ ነው። እና ድንግሏን መልስ ለማለት ያክል ነው። እንደገና ደግሞ በጉን እንደዚህ ባልን ያክል ነገር። ሐዩ ምክር የምመክርሽ ነገር ቢኖር ማለት ነው። ሀያት ምክር የምመክርሽ ነገር ቢኖር የፈለገ ቅናት ይኖርብሽ ከኋላ ነው የመጣሽ ከኋላ ነው የመጣሽ አይደል? ከኋላ መተሽ የልጆቹን እናት ሚስቱን ፈለገ ብለሽ፣ በግ እንደዚህ በግ በግ እንደዚህ በግ ይዘሽ የኔ ባል እንደዚህ በግ ነው አይባልም እኮ። ነው እኮ ነው እግዚአብሔር ነው አይባልም። ልጅነት አያጥቃሽ። አሁንም ቢሆን ጓደኛ በመሀልሽ አታስገቢ። ስለ እውነት ራስሽን ሰትሪ። ራስሽን ወደ ነበርሽበት ወደ ቦታሽ መልሽና ራስሽን ሰትረሽ ለትዳርሽ የሚገባውን ክብር ስጪ። የሚገባው ክብር አለ። ትዳር ዝም ብሎ ቀልድ ነገር አይደለም። ትዳርሽን ሸፍኝ፣ በመሸፈኛ ባንስላ ጥቅልል አድርገሽ ያዥው። ትዳር እንቁላል ነው። ስለ እውነት ማለት ነው። ለድፍረት የቀልታ በእናንተ ደግሞ ሶስት ጊዜ ፈታውሽ ካለሽ ካሰርሽ አለቀ በቃ ሞላ ዝም። እንደኛ ሰማንያ እስኪቀድር ንብረት እስኪካፈል ምንስኪል፣ ምንስኪል እኛ ለመፍታት ብዙ ለማግባትም ብዙ ኮተት ነው የሚፈጅብን፣ ለመፍታትም ብዙ ኮተት ነው የሚፈጅብን። ላዝም ግን ከኔ ሌላ ወደዛ ሌላ ወንድ እንደዚህ ወደዚህ ወደዚህ ና የለም። ግን ከእናንተ ግን ምንድነው ችግሩ? ትንሽ በጣም ከባድ የሚያደርገው ለማግባት ጥሩ ነው እኮ ማግባታችሁ፣ መልካም ነው። ግን አንድ ጊዜ እንደዚህ እንዲሁም በጣም ትዕግስተኛ ነው። አንድ ጊዜ አንድ ጊዜ ሆዱ ቆርጠለታይ ፈታውሽ ፈታውሽ ካለሽ በቃ፣ ከሰርሽ ነው አለቀ። ከተወሽ ማለት ነው ከተወሽ ተወሽ ነው እና እንደዛ ስለሆነ ትዳርሽን በኢንስፔክት ነው ያዩ። ይሄ ምክሬ ነው። ትዳር ትዳር ነው። ትዳር ማውራት ትዳር ነፃነት አለው። ነፃነት የሌለበት ቦታ አለ፣ ኢንስፔክት ያለበት ቦታ አለ። ትዳር ደግሞ እንቁላል ነው። አንድ ጊዜ ፈጭ ካረከሽ ፈጭ ነው የሚለው። አሁን ያንቺ ትዳር በቃ አልቆለታል፣ ወረድ፣ ሁሉም ነገር እጅ እጅ ብሎታል። ገና አመት ሳይሞላችሁ ሰይድ እጅ እጅ ብሎታል። ያንቺ ትዳር ማለት ከስማያ ጋር አስር ዓመት የኖረውን ትዳር ነው። ከአንቺ ጋር በአንድ አመት እንኳን ሳይሞላችሁ አስጠልቶታል። ሁላ አየሽው እንዴት እንዳለች። ፍታኝ ስትይ ለራሱ ደግሽ ነው መፈታሽ አለሽ። አየሽ ምንም ችግር የለውም። እንዴ ደግሽ ነው መፈታሽ በዚህ ደረጃ። እሷ ግን ፍታኝ እያለች እየለመነችው እንኳን ካለችበት ነው እየፈለጋት ያለ። ለምን ትግስተኛ ናት? ገብቶሻል። ሶማየ ትግስተኛ ናት፣ አትሳፈጠውም፣ አትሰድበውም። እንደዚህ እንኳን ከበላዩ ላይ ሳትፈልግ ሳትፈቅድ እንኳን አግብቶባት እንኳን አገባህ ብላ እንኳን ትርፍ ቃል አልተናገረችም። የምትሰራባችሁ ቪዲዮ ለኖርማል ለምትሰራበት ነው። ልጆቿን ይዛለች እያሳደገች ነው። እሱም እየፈለጋት ነው። ለምን ኢንስፔክት አላት። በጓደኞቹ የመወደድ ፀባይ አላት። ጓደኞቹ ይወዷታል፣ ቤተሰቦቹ ይወዷታል። ስለ እውነት ማለት ነው። እሱ እንኳን እንደዚህ እያደረጋት ልጆቹን ወስዳ ላባቱ ቤተሰብ ላባቷቸው ቤተሰብ አሳይታ ተደንቃ ነው የመጣቸው። እንደዚህ አይነት ስትር ያለች ሴት ነው መሆን ያለበች። ከሱ ጋር እንኳን ብትታይ ቤተሰቦቹ እስከወደዱች ድረስ ቤተሰቦቹ ቤተሰቦቼ ናቸው ብለሽ መያዝ አንቺ ግን በቃ ደሞ ጥራ አይንከድ ደሞ እቺ አሮጊት እቺ ሽማግሌ እቺ ጦስጣሳ አይገርምም። እሷ ሁለት ወልዳ ለራስ እኮ በቆዳ ወይም ደሞ በመልክ ትበልጥሻለች። በሁሉም ነገር ትበልጥሻለች። ረጋ ያለች ናት። ሁለት የወለደች አትመስልም። አስር አመት ከሱ ጋር ይኖረች አትመስልም። ገና ወጣት ናት። አንቺ ግን ገና አንድ እንኳን ሳትወልድ ተንቆቁተሻል። ገባሽ አይደለም? እና መልካምም አይደለም መታረጉ ነገርም ጥሩም አይደለም። ለትዳርሽም ሲባል ለህይወትሽም ሲባል ወደ ራስሽ ተመለሽ፣ ምክሬ ነው። እኔ በእርግጥ አዋቂ ሆኜ አይደለም፣ ግን ቢሆንም ግን በዚህ ደረጃ ወርደሽ የባልሽን ገላ ራቁቱን ፎቶን ገል አንስተሽ ያኔ ራቁቱን አንስተሽ ሚዲያ ላይ ግለቀአለ አንቺንሽ የምትወረጁ በነገራችሁ ላይ ስለምን አይሆንም ራቁቱን እንደዚህ አንቺ እንዴት እንዴት ብታስቢው ነው አይደል? አልገባኝም። እንዴት ልብሳችሁን አውልቃችሁ ካሜራ ለመደቀነስ እንዴት እንዴት አይነት አይምሮ ቢኖርሽ ነው? ሰው እንዴት ገላን ያክል ነገር እንዴት ያለ በቃ አንቺና ስውጭ እኮ ማን ማንም እኮ የሚያውቅ ነገር የለም፣ ስለዛ ነገር እኮ የሚያውቅ ነገር የለም። እንዴት ያንን ቪዲዮ ልትገርጭ ትችያለሽ? እንዴት ሳሰብሽው፣ ምን አይነት መርገዝ ነሽ ግን? ምን አይነት መር ምን አይነት አስተሳሰብ ቢኖርሽ ነው? ምን አይነት አይምሮ ቢኖርሽ ነው ግን የገዛ ባልሽን የሰማኒያ ባልሽን የኒካሃ ባልሽን ፎቶ ምትቀርጭ ራቁቱን ስላመነሽ እኮ ነው ሚስቴ ናት ስላለሽ እኮ ነው ተዝናንቶብሽ እኮ ነው ራቁቱን የቆመው አንቺንሽ ማፈር የነበረብሽ እንጂ እሱ አይደለም ሲጀመር የሚያፍረው እሷ አያፍርም ሲጀመር ኖርማል እኮ ያገባሽ እኮ ራቁቱን እንድታዩ ነው ያገባሽ እኮ በቃ የኔ ናት ብሎ ስላሰበሽ ነው እናት አባቱ ቢገልሽ ለራሱ እናት አባቶች አያገባቸውም ወረድ የእሱ ነሽ ይህ ብልግና ነው ብልግና ነው ነውር ነው ሲጀመር ራቁትን ፎቶ ምናምን አይቀረጽም ነውር ነው ይሄ ይሄ ራሱ ለትዳርሽ፣ በቃ ትዳርሽ ሲጀመር ተሰብሯል፣ ብርጭቆ ሆኗል። አስጠልተል ለሱ ለሰይድ ራሱ እና ጥሩ አይደለም። ጓደኛ አታቀርቢ። አሁን እች ጓደኛ መሞጣሞጥ፣ ምን ጓደኛሽ የምትናገረው ንግግር ለራሱ ለባልሽ ምን ያህል ባልሽን እያስናቅሽው እንደሆነ ነው እየተረዳውሽ። ምን ያህል ለባልሽ ንቀት እንዳለሽ ነው የተረዳው። እኔ ነው ምለሽ፣ እኔ ባንቺ ቦታ በሆን ጓደኛዬን አይደለም ይቅርና በዚህ ደረጃ ልትናገረው እኔ ከሱ ፊት ለራሱ እንደዚህ አልናገረው። ከሷ ፊት እሷ ፊት እንደዚህ አደለም መናገር አልኩ፣ ቀና ብያ ላየው፣ ቀና ብያ ላየው። ስህተት እንኳን ቢያጠፋ ብቻውን ሳገኘው ለበልበዋለሁ እንጂ ከሱ ፊት ጭራሽ ከሷ ፊት። ደንግሌን መልስ ምናምን የጠቀመች ጓደኛ፣ ሲጀመር እየቀበረች ነው እንጂ እየጠቀመች አይደለም። ገባሽ? ከሷ ፊት እንዴት እንደዚህ ትናገርዋለች? አየሽ እሷ እኳ በአንቺ ሞራል ተረማምዳ እሱን ራሱ ምን ያህል እንደተናገረችው፣ አይደለም ጥፊ ጥርሷን ቢያራግፋት ለራሱ እኔ ይገባታለም። ጥርሷን ቢያራግፋት ለራሱ ምን ያህል እንዳስናቅሽው በጓደኞች፣ አረ በጣም ነውር ነው፣ እግዚአብሔር በጣም ነውር ነው። ምን ያህል የወረድሽ ሴት እንደሆነች የተረዳውቴ አሁን ነው። እና አትውረጂ፣ ጥሩ አይደለም። ትዳር ክብር ነው። ትዳር ኢንስፔክት አለው። ትዳር በጣም በጣም የሚገባው ክብር አለው። በተለይ በተለይ ባልሽን በሰዎች ዘንድ በተለይ ባልሽን በሰዎች ዘንድ ዝቅ አድርገሽ የምታይ ከሆነ ትዳርሽ ያኔ ነው የተሰበረው። እና ይህን ለማለት እወዳለሁ። ቤተሰቦች እየገብታችሁ ዩታይ በጣም የሚገርም የሚገርም ንግግር ነው የምትናገረው። እኔ ሰይድን በጣም ነው ያደነኩት፣ ትግስቱን እና ይሄን ይመስላል ቪዲዮ ቤተሰቦች እየሳቃችሁም እንትን እያደረጋችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ቤተሰቡን ስለምታበረታት ላይክ ስለምታደርጉኝ ከልብ አመሰግናለሁ። ባይ